ይህ የአዲስ 1879 የታሪክ ማስታወሻ ነው። የተወለዱት የመጀመሪያና የሁለተኛ ደረጃ ትምህርታቸውን የተከታተሉት በጎንደር ክፍለ ሀገር ነው። ቀደም ሲል አገራቸውን ለማገልገል በነበራቸው የሀገር ፍቅር ስሜት በገነት ጦር ትምህርት ቤት ወይም ሆለታ በሀያኛው የእጩ መኮንን ውድድር በመሳተፍ ትምህርታቸውን በሚገባ ፈጽመዋል። ኮሎኔል ሽባባው ጠቆር ያሉ ሰውነታቸው ዳጎስና ደልደል ያለ ወጣት መኮንን ናቸው። በስፖርትና በአየር ወለድ ትምህርት በተገነባውና በፈረጠመው ቁመናቸው ላይ በአቋም የተሰጣቸውን ሽጉጥ ወገባቸው ላይ ሻጥ አድርገው በሚመሩት ጦር ፊት መመሪያና ምክር ለመስጠት ሲታዩ ግርማቸው ይማርካል። ሁኔታቸው የሚይዙትን ጦር የውጊያ መንፈስ ከማነሳሳቱና ከማዳበሩ ባሻገር የሚመሩት ጦር በሳቸው ላይ ያሳደረው እምነት በግልጽ በሚመሩት ጦር ይነበብ ነበር። በተሰለፉበት ጦር ግንባር ድል እንጂ ሽንፈት ሲገጥማቸው አላየሁም ይላሉ ብርጋዴር ጀነራል ውበቱ ጸጋዬ። ሲቀጥሉም ይህ ችሎታቸው በኢትዮጵያ ሁለተኛውን ደረጃ የሚሰጠውን የላቀ ጦር ሜዳ ሜዳሊያ በመንግሥት ጸድቆ ከሞቱ በኋላ ተሸልመዋል። በ1969 ዓ.ም ከሶማሌ ጦር ጋር በተደረገው ከፍተኛ ውጊያና በሰሜን ጦር ግንባር ከሻቢያ ጋር በተደረገው ዘመቻ ወደር የሌለው ጀግንነት ሠርተዋል ጀግናው መኮንን ከጠላት በተተኮሰ ሃምሳ ካሊበር መትረየስ ተመትተው አስመራ በለዛ መንደር ላይ በጀግንነት ወድቀዋል። መኮንኑ የቀድሞው የጀግናው ብራሪ ነብር የአየር ውልድ ሻለቃ አዛዥና የሁለተኛ ፓራ ኮማንዶ ብርጌድ አዛዥ ነበሩ። የሰሜን እዝ ዘመቻና ትምህርት መኮንን ሆኜ ይላሉ ብርጋዴር ጀነራል ውበቱ ጸጋዬ። ከተገነዘብኩት ሌላኛው ባህሪያቸው በውጊያ ላይ ጦራቸው በተፋፋመ ውጊያ ሲመሩ ምሽግና መሬት ይዞ ከመዋጋት ይልቅ ቆመው ማዋጋትን የሚያዘወትሩ ደፋር መኮንን ነበሩ። ሌትናንት ኮሎኔል ሽባባው ዘለቀ የሰሩት ጀግንነት በሰሜን ጦር ግንባር ብቻ ሳይሆን በምሥራቁ የአገራችን ክፍልም የታየ ነው። በ1969 ዓ ም የሶማሊያ መንግሥት በኢትዮጵያ ላይ ጦርነት አውጆና በኦጋዴንና በሐረር ከተማ የማጥቃቱን ጦርነት ሰንዝሮ በነበረበት ጊዜ ጀግናው ሽባባው ያሳዩት ጀግንነት የሚደንቅ ነበር። እሳቸው የመሩት የሁለተኛ ፓራ ኮማንዶ ብርጌድ ጦር በፊዲስ ቀበሌ በማሽላ ማሳ ገብቶ ምሽግ ይዞ በሕዝባችን ላይ ጉዳት ሲያደርስ የነበረውን የሶማሊያ ጦር መንጋ በሙሉ ኃይሉ ጨበጣ ገብቶ እንዳልነበር በማድረግ ወረዳዋን ከብዙ ምርኮ ጋር ነፃ ያወጣ ጀግና ጦር አዛዥ ነበሩ። በዚሁ ውጊያ ድንገተኛ ጨበጣ በመሆኑ ብርጌዱ 50 ከመቶ ያህል ኃይሉን በውጊያ ከብረዋል። ያለ መሥዋዕትነት ድል የለምና፣ የሌትናንት ኮኖሬል ሽባባው ዘለቀ የጀግንነት ታሪክ ለሀገር ክብር ፍቅር ለሰንደቅ ዓላማ ክብር የከፈሉት መሥዋዕትነት ይህንን ይመስላል። ውድ ቤተሰቦቻችን፣ አሁንም የጀግኖቹን ታሪክ እያነሳን መዘከራችንን ማስታወሳችንን እንቀጥላለን። ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879